ጤነስጥልን ክብሮን ተመልካቾቻችን ከሐረሪ ቲቪ የሰዓቱን ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ቆይታ ማደርግ ይሆናል። በቅድሚያም ዜናዎች በሐረሪ ክልል እየተከናወኑ ለሚገኙ ሁለንተናዊ የለማስ ስራዎች ውጤታማነት የክልሉ አመራርና የህዝቡ ቁርጠኝነት ትልቅ አስተዋጽኦ ማበርከቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሐረሪ ክልል በነበራቸው ቆይታ የተለያዩ የልማት ስራዎችን መጎብኘታቸው ይታወሳል። ሲሳይ ዘሪሁን ተጨማሪ አለው። በሐረሪ ክልል እየተከናወኑ የሚገኙ ሁለንተናዊ የልማት ስራዎች ውጤታማነት የክልሉ አመራርና የህዝቡ ቁርጠኝነት ትልቅ አስተዋጽኦ ማበርከቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሐረር ከተማ በነበራቸው ጉብኝትም የተሰሩ የልማት ስራዎችን ዙሪያ ማብራሪያ ተሰጥተዋል። ጠቅላይ ሚኒስትሩ በማብራሪያቸውም የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪና የክልሉ ከፍተኛ አመራሮች ከነዋሪዎቹ ጋር በመሆን ምንም አይነት የፌዴራል መንግስት ድጋፍ ሳይደረግላቸው የሰሩት ሐረርን በሰማያዋ ልክ ውብ ማድረግ ስራ የሚደነቅ መሆኑን ገልጸዋል። በተለይም ጀጎል የረጅም ዓመት ታሪክ ያለው ቢሆንም ከአያያዝ ውስንነት በተነሳ ውበቱ ብዙ ስራ የሚጠይቅ የነበር መሆኑን ጠቅሰው ነገር ግን አሁን ላይ የጀጎል አካባቢና ሐረርን በስሟ ልክ ውብ የሚያድረግ ስራው አበረታች ለውጥ ማሳየቱን ተናግረዋል። ጀጎል ረዥም ጥንታዊ ታሪክ ያለው ቦታ ቢሆንም ከአያያዝ ውስንነት የተነሳ ውበቱ ብዙ ስራ የሚጠይቅ ነበር። ፕሬዚዳንት ውርዲ ከክልሉ ነዋሪዎች ጋር በመተባበር ምንም አይነት ድጋፍ ሳይደረግለት ጀጎልንም አካባቢውንም ሐረርንም በስሟ ልክ ውብ የሚያደርጋትን ሥራ እየሰሩ ፍቅር ተመግበን ፍቅር አይተን ፍቅር እግር አወጥቶ ሲጓዝ ተመልክተን ጠቅላይ ሚኒስትሩ ያክልሉ በክልሉ ያለውን ሀብት በአግባቡ በመጠቀም በልማት ትሩፋት፣ በኮሪደር ልማትና ኢንዱስትሪ ውጤቶች አመርቂ ሥራዎች እየተሰሩ እንደሚገኝም አንስተዋል። ሐረር በሌማት በኢንዱስትሪ በከተማ ኮሪደር በቱሪዝም ካላቸው ውስን ሀብት መጠነኛ ሀብት ሀረር የዛሬ ሁለት ዓመት በመጣሁበት ጊዜ ካየሁት በብዙ እጥፍ እየበለጠ አስደማሚ ስራ ትናንት ተመልክቻለሁ። ካየኋቸው ስራዎች ውስጥ እጅግ የገረመኝ ታስታውሱ እንደሆነ የዛሬ ሰባት ዓመት ገደማ በወንድማማች ህዝቦች ተከስተው የነበረው አርቴፊሻል ግጭት በርካታ ሴቶች፣ አዛውንቶች ተሰደው ሀረር በአንድ ካምፕ ውስጥ ነበሩ። እዛ ካምፕ ላያቸው መጥቼ ነበር። ትናንት እዛ ቦታ ላይ ወጣቶች ተደራጅተው የኢንዱስትሪ ሥራ እየሰሩ፣ የሀረር ከተማን የሚያስውቡ መብራት እየፈጠሩ በትናንትናና ዛሬ መካከል ያለውን ልዩነት እንደ ቀንና ማታ በተለየ መንገድ እንዳይ በጣም ልቤ በደስታ እንዲሞላ የሚያስችል ስራ ስላየው ፍቅር ተመግበን ፍቅር አይተን ፍቅርን እግር አውጥቶ ሲጓዝ ተመልክተናል ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው ገልጸዋል። ሴቶችን በሁለንተናዊ መልኩ ሞዴል የማድረግ ተግባራት በትኩረት እየተከናወኑ እንደሚገኝ የሀረሪ ክልል ሴቶች ሕጻናትና ወጣቶች ጉዳይ ቢሮ ገለጸ። ዓለም አቀፍ የሴቶች ቀንን ወይም ማርች ኤት በተለያዩ ኩነቶች ተከብሯል። በተለይም ደሴ በዝርዝር ታቀርቧለች። ዓለም አቀፍ የሴቶች ቀንን ማርቼትን ምክንያት በማድረግ በክልሉ የሚገኙ የተለያዩ ሴክተር ተቋማት የተሳተፉበት የግንዛቤ መድረክ ተካሂዷል። መድረኩን በንግግር የከፈቱት የሀረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዜ አብዱልሀብ ዓለም አቀፍ የሴቶች ቀን ሴቶችን በሁለንተናዊ መልኩ ሞዴል የማድረግ ተግባራት በትኩረት እየተከናወነ እንደሚገኝ ገልጸዋል። ሴቶች የተለያዩ የብድር አቅርቦት እንዲያገኙና የሴቶች የህብረት ስራ ማህበራትን በማነቃቃት በኢኮኖሚ ዘርፍ ተጠቃሚነታቸው ማድረግ ና የልማት ተሳትፎ ላይ ትኩረት መደረጉን ኃላፊዋ ጠቁመዋል። የሴቶች የልማት ህብረት አደረጃጀትን ማጠናከር እና ሞዴል አደራጀቶችን መፍጠር የሴቶች የልማት ህብረት ስንል በየአካባቢው ሴቶች በሚኖሩባቸው ቦታዎች ተደራጅተው በተለያዩ ስራ ዘርፎች፣ በትምህርት፣ በጤና፣ በአካባቢ ጥበቃ፣ በሰላም የተለያዩ የሚያደርጓቸው ተሳትፎዎች የነቃ ተሳትፎ እንዲያደርጉ ጤናቸውን እንዲጠብቁ እንዲሁም ደግሞ በተለያዩ ኢኮኖሚያቸውን የሚያሻሽሉ ስራዎች ተሰማርተው ግንባር ቀደም ስራ እንዲሰሩ ከማድረግ አንጻር የሴቶች ልማት ህብረት አንዱና ዋና ትኩረት ተሰጥቶ የሚሰራ ነው ማለት ነው። ስለዚህ በክልላችንም የነበሩ ከአሁን በፊት ተቀዛቅዘው የነበሩ የሴቶች ልማት ህብረት አደራጅቶችን በአዲስ በማሻሻል በክልል ደረጃ ስቴሪንግ ኮሚቴ ተቋቁሞ በወረዳ በቀበሌ ደረጃ የማጠናከሩ ስራ ሞዴል እንዲሆን የማድረጉ ስራ እየተሰራበት ይገኛል። በቀጣይ የምንቀጥል ይሆናል ማለት በዛሬ ዕለትም የሴቶችን ተሳትፎና ተጠቃሚነት ማረጋገጥ ብሎም ጤናማነትን ማስጠበቅ መሰረት በማድረግ የቦንድ ግዢ፣ የቁጠባ ደብተር መክፈትና የማህፀን በር ጫፍ ካንሰር እንዲሁም የጡት ካንሰር ግንዛቤና ምርመራ እንደሚከናወን ወይዘሮ ረምዚያ ጠቁመዋል። ሴቶች ምርታማ እንዲሆኑ ሴቶች ተሳታፊ እንዲሆኑ ከማድረግ አንጻር ጤናቸው መጠበቅ አለበት። ስለዚህ በክልላችን ደረጃ ማርች ኤይትን አስመልክቶ የግንዛቤ መፍጠሪያ መድረኮች ተዘጋጅተዋል። ዛሬ ከጤና ቢሮ ባለሙያዎች ግንዛቤ ይሰጡናል። እንዲሁ ደግሞ አሁኑኑ እዚሁ የምርመራ ቦታ ተዘጋጅተዋል ማለት ነው። ፕራይቬሲው በተጠበቀበት ቦታ ጤና ባለሙያዎች ጥቃቸውን አማለት ማወርተው መጥተው እዚሁ ምርመራ ያደርጉልናል። ምርመራው ሲያደርግም ደግሞ ምልክት የቅድመ ካንሰር ምልክት ያለ ደግሞ በጤና ተቋም ጋር ሊንክ ተደርጎ ተገናኝቶ ሕክምና እንዲገኙ ያደርጋል። የካንሰር ሕመም እንደሚታወቀው የከፋ ደረጃ ምልክት አያሳይም። ሰውነታችን ላይ ምልክት ሳያሳይ የሚያሳየው ወደ መጨረሻ ደረጃ ሶስት አራት ከደረሰ በኋላ ነው ምልክቶች ሊያሳዩ የሚችሉት። በመድረኩ በማህፀን በር ጫፍ ካንሰር ላይ ጥናታዊ ጽሁፍ ያቀረቡት በሐረሪ ክልል ጤና ጥበቃ ቢሮ የበሽታ መከላከልና መቆጣጠር ቡድን መሪ አቶ ረስተም ኡመር በአገሪቱ በፈረንጆቹ ሀያ ሀያ በተሰራ ጥናት 604 ሺህ ሴቶች ካንሰር ተገኝቶባቸው 342 ሺዎቹ ህይወታቸው ማለፉን ጠቅሰዋል። ካንሰሩ በጊዜ ከተደረሰበት በሕክምና መዳን የሚችል በመሆኑ ሁሉም ሴቶች ምርመራ በማድረግ ራሳቸውን ሊታደጉ እንደሚገባ አስገንዝበዋል። በክልሉ በ2012 ዓ ምት 155 ሴቶች ምርመራ ያደረጉ ሲሆን በ2016 መጨረሻ ደግሞ 4450 ሴቶች ምርመራ ማድረጋቸውን ጠቁመው ይህም በአንጻሩ የመመርመር ምጣኔው መሻሻል እንዳለው የሚያሳይ ነው ብለዋል። በቀጣይም እንደ ጤና ቢሮ ሁሉም ሴቶች እንዲመረመሩ ግንዛቤ መስጠት ላይ በትኩረት እንደሚሰራ አቶ ረስተም አስገንዝበዋል። ሴት አካል ጉዳተኞችን በተለየ ትኩረት መደገፍና ማካተት ላይ ሊሰራ እንደሚገባና የሴቶች ተሳትፎን ማጎልበት ቀጣይነት ባለው መልኩ ሊሰራ እንደሚገባ የመድረኩ ተሳታፊዎች ጠቅሰዋል። በመጨረሻም የማህፀን በርጫፍ ካንሰርና የጡት ካንሰር ምርመራና የቦንድ ግዢ ተከናውነዋል። የዘንድሮ ዓለም አቀፍ የሴቶች ቀን ማርቼት ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በዓለም ለ114ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ49ኛ ጊዜ በተለያዩ ሁነቶች እየተከበረ ይገኛል። በረመዳን ጾም የመተጋገዝ ባህልን በማጠናከር የተቸገሩትን መርዳት እንደሚገባ ተገለጸ። ሂጅራ ባንክ ረመዳን ጾም ምክንያት በማድረግ በሐረር ከተማ ለአቅመ ደካማ ማህበረተሰብ ክፍል ድጋፍ አድርጓል። ዘገባው የባልደረባችን ሞሄድ ሙክታር ነው። ተጨማሪ አለን። ሂጅራ ባንክ ሐረር ቅርንጫፍ የረመዳን ጾምን ምክንያት በማድረግ ለአቅመ ደካማ ህብረተሰብ ክፍል ድጋፍ አድርገዋል። ስነስርዓቱ ላይ መልእክት ያስተላለፉት የሐረሪ ክልል እስልምና ጉዳይ ምክር ቤት ፕሬዚዳንት ተወካይ ሼክ ታጁ አህመድ በረመዳን ጾም በጎ ተግባርን ማብዛት ወሳኝ መሆኑን ገልጸው ህብረተሰቡ የመረዳዳት ባህሉን ይበልጥ ሊያጠናክር ይገባል ብለዋል። የሂጅራ ባንክ ሐረር ከተማ በድሪ ቅርንጫፍ ስራ አስኪያጅ አቶ ኢብሳ ልይ ድጋፉ በከተማው ከሚገኙ ሁለቱ ቅርንጫፎች የተሰበሰበ መሆኑን ገልጸው ባንኩ ከፋይናንስ ፋይናንስ አገልግሎት ጎን ለጎን በጎ ፍቃድ አገልግሎት ላይ እየሰራ መሆኑን ገልጸዋል። በዕለቱ የተደረገው ድጋፍ አጠቃላይ ሁለት መቶ ሺህ ብር የሚገመት ሲሆን ሀምሳ ለሚሆኑ አቅመ ደካማ ህብረተሰብ ክፍል ተበርክቷል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ በደቡብ ሱዳን አስተማማኝ ሰላምና መረጋጋት እንዲረጋገጥ በትብብር ለመስራት ቁርጠኛ መሆኗን ገለጸች። በሌላ ዜና በድሬዳዋ ለታላቁ የኢትዮጵያ ህዳሴ ግንባታ አስር ሚሊዮን ለመሰብሰብ መታቀዱን የከተማ አስተዳደሩ የህዳሴ ግድብ ግንባታ የህዝብ ተሳትፎ ማስተባበሪያ ጽህፈት ቤት አስታወቀ። እነዚህንና ምስል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርበዋለች። ኢትዮጵያ በደቡብ ሱዳን አስተማማኝ ሰላምና መረጋጋት እንዲረጋገጥ በትብብር ለመስራት ቁርጠኛ መሆኗን ገለጸች። የኢጋድ አባል ሀገራት ተወካዮች የተሳተፉበት 43ኛው የኢጋድ የመሪዎች አስቸኳይ ጉባኤ በበይነ መረብ ተካሂዷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በደቡብ ሱዳን ሁሉም ወገኖች ግጭትን ከማባባስ ተቆጥበው ልዩነታቸውን በሰላማዊ መንገድ እንዲፈቱ ጠይቀዋል። ኢትዮጵያ በደቡብ ሱዳን አስተማማኝ ሰላምና መረጋጋት እንዲረጋገጥ በትብብር ለመስራት ቁርጠኛ መሆኗንም ተናግረዋል። ኢትዮጵያ ከኢጋድ አባል ሀገራትና ሀገሮች ጋር በመሆን በደቡብ ሱዳን ዘላቂ ሰላም እንዲሰፍን መስራቷን አጠናክራ ትቀጥላለች ማለታቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። በድሬዳዋ ለታላቁ የኢትዮጵያ ሕዳሴ ግድብ ግንባታ አስር ሚሊዮን ብር ለመሰብሰብ መታቀዱን የከተማ አስተዳደሩ የህዳሴ ግድብ ግንባታ የህዝብ ተሳትፎ ማስተባበሪያ ጽሕፈት ቤት አስታወቀ። ገቢው የሚሰበሰበው የግድቡ ግንባታን አስራ አራተኛ ዓመት በማስመልከት መሆኑን የጽህፈት ቤቱ ኃላፊ አቶ ሀብታሙ አሰፋ ገልጸዋል። ለዚህም ሰፊ የህዝብ ንቅናቄ መፍጠር፣ የቦንድ ግዢና ሌሎች የገቢ ማሰባሰቢያ ስራዎች እንደሚከናወኑ ጠቁመዋል። የግድቡ ግንባታ ቀሪ ስራዎችን ለማጠናቀቅ የተጀመረውን የቦንድ ግዢ ገቢ ለማሰባሰብ በአስተዳደ ሩ ህብረተሰቡን እያሳተፉ የተለያዩ የገቢ ማስገኛ የንቅናቄ ስራ እየተከናወነ ነው ብለዋል። አቶ ሀብታሙ ሁሉም ዜጋ ለግድቡ እያደረገ ያለውን ድጋፍና ህዝባዊ ተሳትፎ አጠናክሮ እንዲቀጥልም ጥሪ አቅርበዋል። የኢትዮ ጅቡቲ ምድር ባቡር የቀጥታ ኤሌክትሪክ መስመር ተጠቃሚ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ የቀጥታ ኤሌክትሪክ መስመር መዘርጋቱን ነው የተገለጸው። በአገልግሎቱ የሸገር ሪጅን እንዳስታወቀው ምድር ባቡሩ ከአሁን በፊት የኤሌክትሪክ መቆራረጥ ያጋጥመው የነበረ ሲሆን አሁን ላይ መስመሩ በመዘርጋቱ ህብረተሰቡ አስተማማኝና የተቆራረጠ የትራንስፖርት አገልግሎት እንዲያገኝ አስችሏል። የቀጥታ መስመር ከገላን የኃይል ማሰራጫ የተዘረጋ 11 ጠብ 3 ኪሎ ሜትር ርዝመት እንዳለውና 226 ኮንክሪት ምሰሶ ተከላ እንደተከላጎነም ተገልጿል። የተሰረጋው የቀጣ መስመር በዋነኝነት ጠቃሚ የሚያደርገው አኖሌ ተብሎ ለሚጠራው ምድር ባቡር ጣቢያ መሆኑን የኢትዮጵያ የኢሲክ አገልግሎት መረጃ አመላክቷል። የጅጅጋ ከተማ የመጀመሪያ ምዕራፍ የ10 ኪሎ ሜትር የኮሪደር ልማት ስራ በአንድ ወር ውስጥ እንደሚጠናቀቅ የሶማሌ ክልል የከተማ ልማትና ኮንስትራክሽን ቢሮ ገለጸ። የቢሮ ኃላፊ አህመድ ሽኩሪ የኮሪደር ልማት ስራው በአራት አቅጣጫና በስድስት ኮንትራክተሮች እየተሰራ መሆኑን ገልጸው የሚቀረው የማስዋብ ስራ እንደሆነም ተናግረዋል። በሶማሌ ክልል ከለውጡ በኋላ በተሰጠው ትኩረት የኮሪደር ልማቱን ጨምሮ በርካታ የልማት ስራዎች እየተሰሩ መሆናቸውን አንስተው ከ60 በላይ የአስፋልት መንገድ በማከናወን ላይ እንደሚገኝም ጠቁመዋል። ከኮሪደር ልማት ጎን ለጎ በርካታ ግንባታዎች የተሰሩ መሆኑን ያነሱት አቶ አህመድ ሹኩሪ ከ12ሺህ በላይ ዜጎች የስራ እድል እንደተፈጠረላቸውና ባለሀብቶች መዋለንዋያቸውን በኢንቨስትመንት ላይ እንዲያውሉ እድል መስጠቱን ጠቁመዋል። በደቡብ ሱዳን የእርስ በርስ ጦርነት ስጋት እየጨመረ በመምጣቱ ሳቢያ ዩጋንዳ በሀገሪቱ ወታደሮቿን አሰማራች። የፕሬዚዳንት ሳልቫኪር መንግስት ባለፈው ሳምንት ሁለት ሚኒስትሮችና በርካታ ከፍተኛ ወታደራዊ ባለስልጣናትን አስሯል። ዘገባው የሮይተርስ ነው። ባህር ጠንክር ተጨማሪ አለው። በደቡብ ሱዳን የእርስ በርስ ጦርነት ስጋት እየጨመረ በመምጣቱ ሳቢያ ዩጋንዳ በሀገሪቱ ወታደሮቿን አሰማርታለች። በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክማቸር መካከል ያለው የስልጣን ክፍፍል ስምምነት መካረሩ በደቡብ ሱዳን ያለው ውጥረት ወደ ግጭት መርቶታል። በዚህም ሀገሪቱ ወደ እርስ በርስ ጦርነት ልትገባ ትችላለች በሚል ስጋት ዩጋንዳ በደቡብ ሱዳን ልዩ ኃይሏን አሰማርታለች ነው የተባለው። የዩጋንዳ ሰሜናዊ ጎረቤት ዋና ከተማ የሆነች ጁባያን በአስተማማኝ ሁኔታ ለመርዳት ወታደሮቿ መላካቸውን የካምፓላ ወታደራዊ አዛዥ አስታውቋል። በፕሬዝዳንት ሳልቫኪርና ተቀዳሚ ምክትል ፕሬዝዳንት ሬክ ማቸር መካከል ያለው ውጥረት የስልጣን መጋራት ውል ሳይሳካ ሲቀር ግጭት ተቀስቅሷል። የዩጋንዳ ጦር አዛዥ ሙሄሲ ካይኖር ጋቦ በኤክስ ገጻቸው ላይ በተከታታይ በጻፏቸው ጽሁፎች ላይ ከሁለት ቀናት በፊት ጀምሮ ልዩ ኃይላችን ሰላም ለመጠበቅ ጁባ ገብቷል ሲሉ ጽፏል። እኛ የኡጋንዳ ወታደሮች የምንገነዘበው በደቡብ ሱዳን ፕሬዚዳንት ሳልቫ ኪር ላይ የሚወሰድ ማንኛውም እርምጃ በኡጋንዳ ላይ ጦርነት ማወጅ ነው። ያንን ወንጀል የሚፈጽም ላይ ጦራችንን እናዘምታለን በማለት አክለዋል። ወታደሮቹ በጁባ ለምን ያህል ጊዜ እንደሚቆዩ ወይም ዩጋንዳ ሳልቫኪር እንድትረዳ የተጠየቀች እንደሆነ የጦር አዛዡ አላብራሩም። ደቡብ ሱዳን ውስጥም ውጥረቱ ሳልቫኪርና ሬክማቸር መልሶ ወደ ግጭት ሊያስገባ ከጫፍ ባለበት ወቅት ድንገተኛ ጦርነትም ተቀስቅሷል። እንደ አውሮፓውያን አቆጣጠር በ2018 የአምስት ዓመት የእርስ በርስ ጦርነት ለማቆም ሁለቱም ወገን የሰላ ስምምነት መፈራረማቸው ይታወሳል። የሳልቫኪር መንግስትም ባለፈው ሳምንት ከሪክ ማቸር ጋር በመተባበር ሁለት ሚኒስትሮችና በርካታ ከፍተኛ ወታደራዊ ባለስልጣናትን አስረዋል። በደቡብ ሱዳን ጦርና በነጭ ጦር ታጣቂዎች መካከል ኪርን ከማቸር ጋር ባገናኘ ግጭት በሰሜናዊቷ ናስር ከተማ በደርዘን የሚቆጠሩ ወታደሮችም ተገሏል። አርብ ዕለት የተባበሩት መንግስታት ድርጅት ባወጣው መግለጫ ሁሉም ተዋናዮች ከተጨማሪ ብጥብጥ እንዲቆጠቡና የሀገሪቱ መሪዎችም በአስቸኳይ ጣልቃ በመግባት ውጥረቶችን በውይይት ለመፍታትና በናስር ውስጥ ያለውን የጸጥታ ሁኔታ እንዳይባባስ እንዲያደርጉም አሳስቧል። በ2013ም የእርስ በስ ጦርነት ከተቀሰቀሰ በኋላ ካምፓላ የኪሪን ጦር ለማበረታታት ወታደሮቹን ወደ ጁባ ያዘመተችበትን ኩነት አሁን ዩጋንዳ ወታደሮችን ማስገባቷ ተመሳሳይነት ያላቸው እርምጃዎችን ያሳያል። ወታደሮቹ እንደ አውሮፓውያን አቆጣጠር በ2015 ውስጥ ሲወጡም ውጊያው ዳግም ከተነሳ በኋላ እንደገና በ2016 ተሰማርተዋል። በደቡብ ሱዳን ያለው ጦርነት ዩጋንዳ ሙሉ በሙሉ የሚፈነዳ ጦርነትና ስደተኞችን ድንበር አቋርጠው ወደ ሌላ አካባቢ የሚሰደዱበት አጋጣሚ ሊፈጠር ይችላል የሚል ስጋት አድሮባታል። ዩክሬን ከተቆጣጠራቸው የከርሰ ግዛት ሙሉ በሙሉ በሚባል ደረጃ እየለቀቀች እንደምትገኝ ተገለጸ። ሩሲያ በዛሬው ዕለት በግዛቱ ተጨማሪ አምስት መንደሮችን መቆጣጠሯን አስታውቃለች። ዘገባው የአላይን ነው። ምስጋና ኃይሉ በዝርዝር ያቀርበዋል። ዩክሬን ባለፈው ነሐሴ ወር በምዕራብ ሩሲያ ድንገተኛ ጥቃት በመክፈት ተቆጣጥራ ከነበረው የከርኩስ ግዛት በስፋት እየለቀቀች እንደምትገኝ ተዘግቧል። ግዛቱን ለማስለቀቅ የሩሲያ ጦር በግስጋሴው ሲቀጥል፣ የዩክሬን ወታደሮች በበኩላቸው በከባድ ውጊያ የተቆጣጠሯቸውን ጠንካራ ይዞታዎች ለቀው እየወጡ እንደሚገኙ ነው የተነገረውም። ኬቭ ባልተጠበቀ ጥቃት ተቆጣጥረው የነበረውን የኩርሱክን ግዛት ወታደሮቿን የውጊያ ሞራል ከመጨመሩ ባለፈም በጦርነት የመደራደር አቅሟን አሳድጎት እንደነበር ሲዘገብ ቆይቷል። ነገር ግን ከሰባት ወራት ከባድ ውጊያ በኋላ የዩክሬን ይዞታዎች ቀስ በቀስ እየቀነሱ ሲመጡ ሩሲያ በኩሏ ካሳለፍነው ሳምንት ጀምሮ በርካታ ስፍራዎችን ድጋሚ መቆጣጠር ችላለች። የሩሲያ መከላከያ ሚኒስቴር በዛሬው ዕለት ባወጣው መግለጫ በግዛቱ ተጨማሪ አምስት መንደሮችን መያዙን አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የውጊያ ውሎዎች ተለዋዋጭነት ለሩሲያ ማድላታቸውን ተናግረዋል። ሮይተርስ በዘገባው በሩሲያ ጦማሪዎችና በመንግስት ሚዲያዎች የተጋራውን ግዛት ማስለቀቅ የሚያሳይ ቪዲዮዎችን ማራገጥ መቻሉን ጠቁመዋል። በዩክሬን ድንበር አቅራቢያ በምትገኘውና ና ዩክሬን ለሎጂስቲክ ማስተላለፊያ በምትጠቀምበት ሱዳዝ በተባለው የስትራቴጂክ አካባቢ የሩሲያ ወታደሮች የሀገሪቱን ባንዲራ ሲሰቅሉ በቪዲዮ ላይ ታይተዋል። የዩክሬን ከፍተኛ አዛዥ በዚህ ሳምንት ወታደሮቻቸውን በኩርሱክ ግዛት እየተከበቡ እንደሚገኙ ለተሰራጨው ዘገባ በሰጡት ማስተባበያም የተሻለ የመከላከል ስፍራን ለመያዝ ነው የለቀቅ ነው ሲሉ ተናግረዋል። ስኮዶቮስኪ ዲፎንደር የተሰኘው የዩክሬን ወታደራዊ ጦማር በቴሌግራም ገጹ ላይ ባሰራጨው መረጃም ዩክሬን ጦር ኃይሎች ኩርሱክን ለቀው እየወጡ ነው፣ እስከ አርብ ድረስ ምንም የዩክሬን ወታደር በስፍራው አይኖርም ብለዋል። ሩሲያዊ ገለልተኛ የፖለቲካ ተንታኝ ሮስላን ሌቪቭ በበኩሉ የዩክሬን ጦር ለተጨማሪ ሁለት ቀናት በግዛቱ ለመቆየት ሊዋጋ ይችላል፣ ነገር ግን የጊዜ ጉዳይ ካልሆነ የኩርሱክ ግዛት ወረራ በጣም ባጭር ቀን ሙሉ ለሙሉ ይቀለበሳል ሲል ተናግሯል። ክቡራን ተመልካቾቻችን ከሐረር ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረር ቲቪ መሰናዶዎች ጋር ፈንፕታ